በጣም በረዶማ ውሃ ውስጥ ሲገቡ አይታችሁ ሊሆን ይችላል። በጣም በረዶ ባዝ ውስጥ ማለት ነው እና ራሳቸውን ቶርቸር ማድረግ ፈልገው ይመስላችኋል። ሰላም፣ እንዴት ናችሁ? ባለፈው ፕሮግራማችን ወይም ሾርት ቪዲዮ ወይም ቲክቶክ ላይ በለቀቅ ነው ፕሮግራም አንድ ስፖርተኛ ወይም ቦዲ ቢውልደር የሚባል ወይም ፉትቦለር ሊሆን ይችላል ወደ አሁኑ ከ30 ደቂቃ በፊት ሻወር መውሰድ የለበትም ብለን ነበር እና መሀል ላይ የመጣልን ጥያቄ አለ። ዋተር ቴራፒ ወይም ከቀዝቃዛ ወደ ሞቃት ውሃ ወይም ከሞቃት ውሃ ወደ ቀዝቃዛ የሚሄዱት ማለት ፕሮፌሽናል የሆነ የሆኑ ስፖርተኞች እዛ ውስጥ ይገባሉ የሚል ጥያቄ መጥቶልናል፣ እና ያነ ምን ይባላል ዋተር ቴራፒ ወይም ደግሞ ሃይድሮቴራፒ ይባላል። ይህ ደግሞ ለስፖርተኞች እጅግ በጣም አስፈላጊ የሆነ የማገገሚያ መንገድ ነው። ዋተር ቴራፒ ምን ይላል እንደውም የህመም መጠናቸውን ወይም መስል ሶርነት የሚባለውን እብጠቱን፣ ኢንፍላሜሽን ድካማቸውንና ሰርኩሌሽናቸውን በአጠቃላይ እንዲቀንስላቸው ያደርጋል ነው የሚለው። ምኑ ዋተር ቴራፒ ያማለት በጣም በረዶማ ውሃ ውስጥ ወይም በረዶ ባዝ ውስጥ መግባት ወይም ደግሞ የሞቀ ውሀ ውስጥ ወይም የሞቀ ባዝ ውስጥ መግባት ነው። ስለዚህ አሁን በዛሬ ፕሮግራም ለምን ያህል ሰዓት ነው እዛ ውስጥ የሚቆዩት ከስንት ሰዓት በኋላ ነው መግባት የሚገቡት ምናምን የሚለውን በደንብ ዲፕሌ እናያለን ማለት ነው። እኛም ባለፈው ቲክቶክ ላይ ፕሮሚስ ገብተንላችሁ ነበረ እናንተም ጠይቃችሁናል። ስለዚህ ዩቱብ ላይ በተባባልነው መሰረት ዛሬ ዋተር ቴራፒ የሚባለው በሶስት መንገድ ከፍለን እናሳያቸዋለን። የመጀመሪያው ዋተር ቴራፒ በቀዝቃዛ ውሃ ብቻ ወይም በረዶ ባዝ ውስጥ ብቻ መግባት ነው ወይም የበረዶ ውሃ ውስጥ ብቻ በመግባት የሚደረግ የቴራፒ አይነት ነው። እሱ ቴራፒ ውሃው ከ10 እስከ 15 ዲግሪ ሴሊሸስ ነው የሚሆነው ወይም ደግሞ በጣም በረዷማ ይሆናል ማለት ነው። የመጀመሪያው ቴራፒው ለምን ያህል ጊዜ ነው የሚደረገው የሚለው ነው። በሳምንት ሁለት ቀን እስከ አራት ቀን ሊሆን ይችላል። ግን ደግሞ ከከባድ ልምምድ በኋላ ወይም ደግሞ ከውድድር በኋላ ይህን ቴራፒ ቢያደርጉት የተሻለ ጥሩ ነው ይላል ማለት ነው። እነዚህ እስኪ የመጀመሪያ እንደ አንደኛ የምናየው ቀዝቃዛ ውሀ ቴራፒ የምንለው እንደነገርኳቸው አሁን ከአስር እስከ አስራ አምስት ሚሆን ደቂቃ ነው መቆየት የሚችሉት ወይም የሚጨርሱት ከአስር እስከ አስራ አምስት ደቂቃ ይጨርሳሉ ማለት ነው። ዲግሪው የውሃው ዲግሪ ከ10 እስከ 15 ዲግሪ ሴልሸስ ነው የሚሆነው። ይህም ጥቅሙ እብጠትን ይቀንሳል፣ የመስል ኢንፍላሜሽን የሚባሉትን ወይም እብጠቶችን ይቀንሳል። ሶርነሱን ወይም ደግሞ ህመሙን ይቀንስላቸዋል፣ በቀዝቃዛ ውሃ የሚደረግ ቴራፒ ማለት ነው። ሌላኛው ሜታቦሊክ አክቲቪቲ የሚባሉትን እነሱንም በአግባቡ ስራቸውን እንዲሰሩ ያደርጋል ነው። ሁለተኛው ደግሞ ኮንትራስት ሆት ኤንድ ኮልድ ቴራፒ የሚባለው ነው። ኮንትራስት ማለት የሞቀ ውሃ የቀዘቀዘ ውሃ በአንዴ የምንሰራበት ሁኔታ ነው። ያ ማለት ከቀዘቀዘ ውሃ ወደ ሞቃት ውሃ፣ ከሞቃት ውሃ ወደ ቀዘቀዘ ውሃ ነው እየተቀያየር የምንሰራው። እሱ በምን ያህል ደቂቃ ነው ወይም በምን ያህል ልዩነት ነው የሚለውን እኔ እያንዳንዱ ቴራፒ በየመሃሉ ለምሳሌ አሁን አሁን የነገርኳችሁ ወይም ቀዝቃዛ ውሃ ቴራፒ ከ10 እስከ 15 ደቂቃ ቀዝቃዛ ውሃ ውስጥ ብቻ ላይ ቆዩ ይችላሉ። በመሃል ከሁለት ደቂቃ በላይ ሲሆናቸው እየተነሱ እየወጡና እንደገና እየገቡ ሊሆን ይችላል ማለት ነው ሪከቨር የሚያደርጉት። ይሄኛውም ልክ እንደዛ ነው፣ ግን ኮልዱ ወይም በጣም ቀዝቃዛ ውሃ ከ10 እስከ 15 ዲግሪ ሴልሺየስ ሲሆን፣ በጣም የሞቀው ውሃ ደግሞ ከ38 እስከ 40 ዲግሪ ሴልሺየስ ይሆናል። በዚህ መካከል ነው ቴራፒ የሚደረገው ወይም ኮንትራስት ቴራፒ የሚባለው ማለት ነው። እነዚህኞቹ የቀዘቀዘ ውሃ ውስጥ የምንቆየው ከአንድ እስከ ሁለት ደቂቃ ነው። ሞቃት ውሃ ውስጥ ደግሞ ከሁለት እስከ ሶስት ደቂቃ ልንቆይ እንችላለን። ሮቴት ከማድረጋችን ወይም ከመቀያየራችን በፊት ማለት ነው። አሁን ይህ በቀዘቀዘ ውሃ ነው የምንጀምረው ወይስ በሞቃት ውሃ ነው የምንጀምረው የሚለውን እኔ የመጀመሪያው ከኤክሰርሳይዝ ወደው ወይም ከአንድ ሰዓት በኋላ ወይም ከሰላሳ ደቂቃ በኋላ ከሆነ የጀመር ነው በቀዝቃዘ ውሃ ጀምረን በቀዝቃዘ ውሃ ብንጨርስ ይመከራል። ለምሳሌ እኔ በእኛ ሀገር የተለመደ መሆኑን እርግጠኛ አይደለሁም። ይሄ ቴራፒ አይ ዶንት ኖ ፉትቦለር ጓደኞች አሉኝ እንደዛ እንዳለ ነገሩኝ። ግን ለማንኛውም እስኪ የመጀመሪያው የቀዘቀዘው ውሃ ውስጥ አንድ ደቂቃ ከሰላሳ ሰከንድ ከቆየን አምስት እናድርገው። የቀዘቀዘው ውሃ ውስጥ አንድ ደቂቃ ከሰላሳ ሰከንድ፣ የሞቀ ውሃ ውስጥ ሁለት ደቂቃ ከሰላሳ ሰከንድ፣ የቀዘቀዘው ውሃ ውስጥ አንድ ደቂቃ ከሰላሳ ሰከንድ፣ የሞቀ ውሃ ውስጥ ሁለት ደቂቃ ከሰላሳ ሰከንድ እና የቀዘቀዘው ውሃ ውስጥ አንድ ደቂቃ ከሰላሳ ሰከንድ። ይህ ማለት አምስት ዙር ሮቴት አደረግን ማለት ነው። ነገር ግን በሁለቱም ዞር ውስጥ ምንም አይነት እረፍት የለውም ማለት ነው። ከቀዘቀዘ ወደ ሞቃት፣ ከሞቃት ወደ ቀዝቃዛ ነው የምንሄደው። ኮንትራስት ዋተር ቴራፒ ወይም ሁለቱንም በምንጠቀምበት ጊዜ ማለት ነው። ነገር ግን ይላሉ፣ በብሬክ ሲታሰብ ነገር ግን ስፖርተኛው ወይም ደግሞ አትሌቱ ለሙቀት ሴንሲቲቭ ከሆነ አዲስ ከሆነ ለቴራፒው ምቾት እየተሰማው ካልሆነ በመሃል በመሃል 15 ሰከንድ እስከ 30 ሰከንድ ድረስ ብሬክ እያደረገ መመለስ ይችላል ይላሉ። ከ30 ሰከንድ በኋላ ግን መቆየት የለበትም ምክንያቱም ሰርኩላቶሪ ቤኔፊት ድሮፕ የሚባል ነገር ይፈጠራል ይላሉ ማለት ነው። እንደዛ ስለሚሆን እዛ በላይ ባይቆይ አሪፍ ነው ብላ ያስባሉ። አሁን ወደሆኑ ከኤክሰርሳይዝ እንደተመለስን ከ30 ደቂቃ በኋላ ነው ያልነው አይደል? ከቀዘቀዘ በቀዝቃዛ ጀምረን በቀዝቃዛ እንድንጨርስ የሚደረገው ማለት ነው። ነገር ቢውሉስ ወይም ማታ ላይ ቢሆን ስቴራፒውን የሚያደርጉት ወይም ደግሞ ኢቭኒንግ ላይ ቢሆን ወይም ኤክሰርሳይዝ ከሰሩ ከረጅም ሰዓት በኋላ ቢሆን ይህን ደግሞ ምን ብለው ያስቀምጡታል መስላችሁ? ኢቭኒንግ ላይ ቢሆን ጠዋት ኤክሰርሳይዝ ሰርተው ወይም ኢቭኒንግ ላይ ቢሆን ሰውነታችሁ በጣም ከቀዘቀዘና ወይም ደግሞ ኮንዲሽኑ አየሩ በጣም ቀዝቃዛ በሆነበት ሰዓት ከሆነ በሞቃት ውሃ ጀምረው በቀዝቃዛ ውሃ ቢጨርሱ ሪከመንድ ይደረጋል ይላሉ ማለት ነው። ኖርማል ለሪላክሴሽን ከሆነ ግን በየትኛውም ጀምሮ በየትኛው መጨረስ ይችላሉ ማለት ነው። ምንድነው ጥቅሙ ኮንትራስት ዋተር ቴራፒ ወይም ሁለቱንም ባንዴ ቴራፒ ወይም ሃይድሮቴራፒ የሚባሉት በሞቃም በቀዘቀዘን ውሃ ቴራፒ ማድረግ ምንድነው ጥቅሙ የሚለው የመጀመሪያው ሰርኩሌሽን ነው ማለት ፕሮሞት ሰርኩሌሽን ነው የሚሉት ሰርኩሌሽናችን ወይም ብለድ ሰርኩሌሽን የሚባሉት ሰርኩሌሽናችን የተሻለ እንዲሆን ወይም ጥሩ እንዲሆን ያደርጋል ሌላኛው ከኛ መወገድ ያለባቸው አላስፈላጊ የሆኑ ፕሮዳክቶች ከኛ እንዲወገዱ ያደርጋል ነው የሚለው፣ ማለት ነው እነሱም ላክቲክ አሲድ ወይም ላክቴት የሚባሉት፣ እንዲሁም በተጨማሪ ካርቦን ዳይኦክሳይድ። ሌላኛው ደግሞ ሶስተኛው ሪአክቲቭ ኦክሲጅን ስፔስ ወይም ደግሞ ፍሪ ራዲየስ የሚባሉት አላስፈላጊ ፕሮዳክቶች ናቸው ከሰውነታችን ከኤክሰርሳይዝ በኋላ ማለት ነው። እነሱ እንዲወገዱ ያደርጋል ማለት ነው። ሌላኛው ህመም እንዲቀንስ ነው ያለን ህመም ካለ ሰውነታችን ላይ ግጭትም ካለን ወይም ደግሞ የኤክሰርሳይዙ ቴንሽን ህመም ካለ ሰውነት ነገር እሱን ሪከቨር እንድናደርግ ያደርጋል ማለት ነው። በሶስተኛ ደረጃ የሚያስቀምጡት ዋተር ቴራፒ ዋርም ዋተር ቴራፒ ወይም ደግሞ ሆት ዋተር ቴራፒ የምንለው ነው እሱ ነገርናቸው ከ38 ዲግሪ እስከ 40 ዲግሪ ሴልሺየስ ድረስ የሞቀ ውሃ ውስጥ ነው። ሁሉም ከ15 እስከ 20 ደቂቃ ወይም ከ15 እስከ 20 ደቂቃ የሁሉም ቴራፒዎች እንዲጨርሱ ነው ሪከመንድ የሚደረገው ማለት ነው። ይሄ የዋርም ቴራፒ ሲሆን አይዳ ለሪከቨር በሆነበት ሪከቨሪ ላይ ባለበት ጊዜ ቢሆን ሪከመንድ ይደረጋል ይላሉ። ሪከቨሪ ላይ ማለት እረፍት ላይ በሆነበት ቀን ላይ ወይም አይዳ ለሪከቨር በሆነበት ቀን ላይ ቢሆን ሪከመንድ ይደረጋል ማለት ነው። ቆይታው ከ15 እስከ 20 ሚኒት ነው የሚቆየው ማለት ነው። ጥቅሙ ደግሞ ሪላክሴሽን እና ብለድ ሰርኩሌሽናችን ይጨምራል ማለት ነው። ኦኬ አሁን እዚህ ጋር ኤክሰርሳይዝ ከጨረሱ ከምን ያህል ደቂቃ በኋላ ነው መሆን ያለበት የሚለውን እኔ የመጀመሪያው ኤክሰርሳይዝ ከጨረሱ በአንድ ሰዓት ጊዜ ውስጥ ነው የሚለው ከአንድ ሰዓት ጀምሮ መሆን ይችላል ማለት ነው። ሌላ በቀዘቀዘዋ ከሆነ ከ30 ደቂቃ በኋላ፣ በሞቃተዋ ከሆነ ደግሞ ከ40 እስከ 60 ደቂቃ መቆየት ይኖርባቸዋል ይላል። ከአርባ እስከ ስልሳ ደቂቃ ማለት ምን አልባት ከሀምሳ ደቂቃ በኋላ ወይም ከአንድ ሰዓት በኋላ ወይም አንድ ሰዓት ላይ ወይም ከአርባ ደቂቃ በኋላ መጀመር የሚችሉት ዋተር ቴራፒውን ማለት ነው። ማለት የሸዋው አይቻልም ካለ በኋላ እንደገና የቴራፒው ይቻላል የሚልበት ምን ምክንያት አይኖርም ማለት ነው። ሰው ሌላኛው ምን ይላሉ ከቴራፒ ከወጡ በኋላ በቂ ውሃ ወይም በቂ ፈሳሽ መውሰድ አለባቸው ይላሉ። ሌላኛውና ተጨማሪው ደግሞ ሰውነታቸውን እያዳመጡ ነው ቴራፒው ላይ መቆየት ያለባቸው ምን አይነት ስሜት እየተሰማቸው እንደሆነ። ኮምፎርት የማይሰማቸው ከሆነ ምናልባት ማቋረጥ ሊኖርባቸው ይችላል ማለት ነው። ሌላኛው ስትሬቺንግ እና ፎም ሮሊንግ የሚባሉትን ፎም ሮሊንግ የሚባሉትን የማገገሚያ መንገዶች ወይም ቢጨምሩበት ደግሞ ሪከቨሪው እየተሻለ ኢፌክቲቭ ይሆናል ማለት ነው። ፎም ሮሊንግ የሚባሉት የምታያቸው ናቸው ማለት ነው። በሰላም ቆዩኝ። በጣም አመሰግናለሁ። ጨርሻለሁ። ጥያቄያችሁን፣ አስተያየታችሁን ከስር ማስቀመጣችሁን አትርሶ አብራችሁ እንዲሆነ